ሰላም ለዚህ ቤት ሰላም ነውት እኔ እናት ደህና ናኖት እግዚአብሔር ይመስገን። ስጋና የሆነው ለመድኃኒዓለም ላአድርም ስላአድራለሁ አሉም ስለውላለሁ አለሁ አብሬያችሁ አፈሩ በበላት ብቻዬን ነው የሚኖሩ የእኔ እናት ማንም የለም፣ ብቻና የለው ፈጥረኝም ብቻዬን ነው የወለድሁትን መሞት መሞት መሞት ብቻዬን ቀረሁ እናት የምወልዳ መቅበር እኔም ወልጄ መቅበር በቃ እናቴ ልጅ የለኝ እኔ የወለድኩት አላደገልኝ። ብቻዬን አንዲቱ ቀረሁ የኔ እናት፣ እናቴ እንዴት አደርጋለሁ? አምኑ ደርሳለሁ። አሁን እርስዎ መንቀሳቀስ አይችሉም እንዴ? አይሆንልኝ። ውጭ ያውጡም እየተንኳተቱ ነው የሚዘጉ በር እንደዚህ፣ ሽመል ይ ይን ይን እዘጋዋለሁ፣ ይን ይን ከፍተዋለሁ። በሩን ሲዘጉ እንጂ ሌላ መንቀሳቀስ አይችሉም የለም ስንት አመት ህይወት ነው? አስራ አንድ አመት እ እንደቸው ወል አስራ አንድ አመት እ ግን እግዚአብሔርን ነው አስቀጅም ያለው ቀድሞ ሌሊቱን ሁሉ አልተኛም። ጥጤን ስፈትል ሌቱን ሁሉ ቀኑን ሁሉ ስሰራ ስፈትል ኩታስ ያሰራው ስሸጥ አልተኛም። ለካ በዛን ግን ይቀጀመኛል ቸሩ መዳይና ያለም ታዩ ቢለ ቢነግርኝ ሰማን በራይ እና አሁን ለእለት የሚቀምሱት ማን ምግብ ያመጣልሁታል? ማን ያመጣል። መቼም ለነፍሱ ያህል አንዳንድ ግማሽ እንጀራ እንዲያመጡልኝ እስከ ሶስት ቀን በላታለሁ፣ ያችን እየቆጠቡ እና አሁን ይሄን ጥሬ ማሽላ ደግሞ አንድ ዘመድ ቋጥራ መጣ። ያንን ነክሬ እዚህ የምድጃው ጋራ አንድ ሶስት ቀን ይሄው እበላለሁ። ተጫር ጋር ምን አደርጋለሁ? ምን እናግዘውትኛ፣ እናንተ ታውቃላችሁ እንጂ እኔ ምን አውቃለሁ? እኛን ደርሰው ያሉትን እናት ጠይቁ እየተባልን እንላካለን። እና እኛም ትንሽ ነገር ጠይቀውት ብለን ነው ተልከን መተን ነው። እሺ እናቴ፣ መበየስ ትጠብቅልኝ እንጂ አሜን። ዳሳሸን ሁሉ ሸዋ ያወጋብኝ፣ አሜን ታብኝ እንጂ አሜን። እህቴ ዮሐንስና ወለተ ጻዲቅ ይችን አስራ ስድስት ሺህ ብር ልከውልዎታል። ይመርቁን፣ ጸሎት ያድርጉልን ብለዋል። ይህቺ አስራ ስድስት ሺህ ብር ናት። ማዬ እመቤቴ ማርያም ተጠብቅልኝ አሜን። እሸዋ ያወጋብኝ እጻት አይምታብኝ፣ አሜን። እመቤቴ ማርያም እሷ እንዲህ አድርጋ እንዲህ አድርጋ ምኞታቸውን ያሳካልኝ። የወለዱት ይደግ፣ የገጽት ይባረክ፣ አሜን እድሜ ባለጠጋ የሆኑልኝ፣ አሜን። የእድሜ ባለጠጋ ሆነው እንዲሁ ሁል ጊዜ እንኩ እንኩ ብለው እንዲጠይቁን ያርጉልን፣ አሜን። ያርግልን ጌታ አሜን። ያኑርልኝ፣ አሜን። ይህናት ቸሩ መድኃኔዓለም ዳሳሸን ሁሉ አልባሸን ሁሉ ይጠብቅልኝ፣ አሜን። ምኞታቸውን ሁሉ በእጃቸው ያርግልኝ፣ አሜን። የወለዱት የደረገ የገዙት ይባረክ፣ አሜን። በእንተረፍ ሆነው እንኩንኩ ይበሉ ሁልጊዜ፣ ሁልጊዜ ይስጡን እንጂ አሜን። ኑሩልን ይኑሩልን። አሜን። እናት ሰላም ይሁን። እሺ። አሜን። ቻው። አሜን። ሰላም ይሁን። አሜን።